ስለ ስግጥ ፍምስ ነው። ስግጥ ፍምስ ማለት ለምሳሌ በቃ ስግጥ ብዬ እየወጣሁኝ ሰው እየተሳደብኩ ልኑርና ልፈምስ ማለት ነው። ስግጥ ፍምስ ምን ማለት ነው? በቃ ትሰግጣለህ፣ ትፈምሳለህ። አሁን በጣም ብዙ ሰዎች የተቃወሙትም የተከራከሩትም እሱ ነው። ስለ ስግጥ ፍምስ እናውር። ምናልባት አንድ ላይም ስለጠየቀ ስግጥ ፍምስ ማለት ለምሳሌ በቃ ስግጥ ብዬ እየወጣሁኝ ሰው እየተሳደብኩ ልኑርና ልፈምስ ማለት ነው። ስግጥ ብሎ መፈመስ ማለት ተስፋ ሳልቆርጥ ጨክኜ ልስራ ማለት ነው። ስግጥ ፍምስ ምን ማለት ነው? በቃ ትሰግጣለህ ትፈምሳለህ። አሁን በጣም ብዙ ሰዎች የተቃወሙትም የተከራከሩትም እሱን ማለት ማንኛውም ሰው ስግጥ ብሎ ወጥቶ ለምሳሌ ሰዎችን እየተሳደበ ብሔር እየተሳደበ ሃይማኖት እየተሳደበ ባህል ባህል እየተሳደበ ምናምን በመቀየር ወይ ከኢትዮጵያዊ ስነ ምግባር ውጪ የሆኑ አለባበሶችን በመልበስ ከኢትዮጵያዊ ሴት ውጪ የሆኑ አኗኗሮችን በማሳየትና በመስበክ በመስበቅ ጭምር መፈመስ ይቻላል ማለት ነው ብሎ የሚያምን ሰው አለ which is እኔ ኢንፍሉንስህን መቼም እንደቀላል አትመለከተው። ማለት ሶሻል ሚዲያ ኢንፍሉዌንሰር ነኝ ስትል ሰዎች አንተ ኢንፍሉዌንስ የምታረግበትን ነገር ይከተሉታል ማለት ነው፣ ያዩታል ማለት ነው፣ እንደ በጎ ነገር ያዩታል ማለት ነው። የመከርካቸውን ምክሮች በበጎ ነገር እንደሚያውሉት ሁሉ የተናገርከውንም ንግግር ዳይሬክትሊ የሚወስዱ ወጣቶች አሉና ሶ ስግጥ ፍምስን ያየኸው ወይም የወሰድከው ከየትኛው አንግል ነው? ሰው እኔን የሚከታተሉ በትክክል ኢንፍሉዌንስ ማድረጋቸው ሰዎች በምንም ታምር ሌላ ሰውን አይሰድቡም፣ ምንም ሃይማኖትን አያንቋሽሹም። ቢካዝ እንደዛ ስላልሆንኩ። ስግጥ ማለት ምንድን ነው? አብዛኞቻችን ኢትዮጵያውያን ማለት ነው ይሉኝታ ይዘናል፣ በጣም ትልቅ ይሉኝታ አለ። እንደ ጎረቤት ሁን እየተባልን ስላደግን ሁላችንም እንደዛ ሰው ለመምሰል ነው የምንሞክረው። ገባችሁ? ስግጥ ምን ማለት ነው? የምትሰግጠው እንግዲህ ለአላማ ነው፣ ዊች ኢዝ የምትሰግጠው ያ ዊ ጎረቤቴ የምንይሉኝ ይሆን ጓደኛ ይስ እንደዚህ በሆንስ እንደዛ የምባልስ ከማሰብ ወጥተህ ወደ ተግባር ትገባለህ። ምንድነው መሆን መሆን የምፈልገው የኢትዮጵያ ትልቁ ሞቲቬሽናል ስፒከር መሆን እፈልጋለሁ። ግን ኔ እየተተረብኩኝ ያደውክን ሰው እኮ ነኝ። ግን እኮ ገንዘብ እኮ የለኝም። ግን እኮ ቤቴ እኮ ይደብራል። መልክ እኮ የለኝም ምናምን ማለት ምክንያቶች አሉ። እነሱ ድምፆች ትሰግጥባቸዋለ፣ አትሰማቸውም። እነሱን ድምጾች ከሰገጥክባቸው ዝም ብለህ ስግጥ ብለህ ትገባበታለህ ደባሪ ህይወትህም ደባር እያለ ማለት ነው አረ ወደዛ ትቀርጻለህ ከዛ በረከት ይመጣል አብዛኛው ጊዜ በረከቱ ከመድረሳችን ወደ በረከታችን ከመድረሳችን በፊት ሰይጣን ምንድነው የሚያደርገው በማይሆኑ ድምጾች ያቆመናል ያ እነዛ ድምጾች እኮ ትክክል ናቸው ደግሞ ያደግንባቸው ያለፍንባቸው ናቸው አንተ እኮ ሰው ይጠልሃል እኮ ቆንጆ እኮ አይደለህ ምናምን? የበረከታችን ማቋረጫ እሱ ነው። ወከዛ ከዛ ብሎክ የምታልፈው ከዛ ግድግዳ ሰገጠ ስገጠ ማለት ለኔ ዴፊኒሽኑ መቆም። መቆም ማለት ምንድን ነው ይሄ? ለምሳሌ መሰገጥ ማለት ምን ማለት ነው? ብዙ ጊዜ ለምሳሌ ሃይማኖት ላይ ጠንከር ያለ ሰው ሰገጥ ይባል ነበረ። ዩኒቨርሲቲ ይስማል ወጨቂ ሰገጥ ይባላል። የተለመደ ነው። የትኛውም ሃይማኖት ላይ ስትሆን እንደዛ ስም አለው? ሃይማኖት ላይ መሰገጥ ግን ሃይማኖት ላይ መሰገጥ ግን ስለ ሰማያዊ ህይወት ማሰብ ነው አይደል? ስለ ኔክስት ኢተርናል ላይፍ ማሰብ ነው። ይሄ ምድር ብቻ እኔ አይደለም ብሎ ማሰብ ነው አይደል? እንደ ሶ ለእኔ አዶናይ መሰገጥ ማለት ማለት ነው። አላማህ ሊያስቆሙ የሚፈልጉ ነገሮች ላይ ገግምባቸው ነው፣ እምቢ ይበል። የሚከለክሉህን ነገሮች እምቢ አልሰማን ባላቸው፣ ከዛ እነሱ ምን ይበሉ፣ ይሄ የምታደርገው ነገር መሰገጥ ነው ይበሉ። ሁሉ ነው ያ ነው ማንም ሰው የኛ ጠላት አይደለም። ጠላታችን ማን ነው? እኛ ነን። ምን ይሉታል? the enemy is the enemy ጠላቱ እዚህ ውስጥ ላይ ነው ያለው። ሰው አንተን ከመስደቡ በፊት ራስህን ሰድብህ ነው የምታቆመው። አሁን ብዙ ሰዎች ቲክቶክ ከመጀመራቸው በፊት ብተረብስ ጥርሴ እኮ ያን ያህል እኮ እንደዚህ ከሆነች አንተ ራስህ ነው እየተረብክ ያለው ማንም አልተረብህም። ግን አይምሮአችን ግን እንዳይነቃበት አይምሮአችን ምን ያደርጋል መሰላችሁ? ወደ ሌላ ሰዎች አይምሮ ይገባና ምን እያሉ እንደሆነ እንደገመት አስመስሎ ይነግረናል። ምናልባት በሌላ ገንጠል ብሎ ሁለት ሰው የሚያወራ ከሆነ በእኔ ጉዳይ ላይ እንደዚህ እያወራ ነው የሚል ጥርጣሬ ውስጥ እንድትገባ ያደርግሃል። የሚል አይነት ነገር ነው። በእውነት ከልብ ነው የምናመሰግነው። ምንድን ነው የተፈጠረው መሰላችሁ ወ ግን ከመኪናው ትንሹ ልጅ መ ጀመረ፣ ትንሹ ልጅ ማለት ጀመረ። እሱ የመሰለው ምንድን ነው ሃይማኖቱን የምናስቀየው። ይህ ልጅ እንግዲህ ማወቅ ያለባቸው ተስፋውን፣ ዲያቆን ነው፣ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከል ልጅ ነው። አንድ ቀን እንደውም ተሳስተ በርገር ቤት ውስጥ ጃቸው ሮብሎ ነው ሮብሎ በርገር በላ ተሳስተ። አዎ ይሄ ልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ አድርጎ ተመለሰ። ከዛ አትክልት ሳንዱች አዘዘ። በጣም በጣም በጣም ምንም የማይደረገው ልጅ በጣም ማለት ነው። እና እኔ ልጁ ሮጦ ይጠፋብኛል ብዬ ከሱ ኋላ ሮጣለሁ። ከዛ እኔ ካሜራ ማን ነበር እሱ ይሮጣል። ከዛ ምን እየተመጣ ነው አላውቅም። ሰውም ቆሙ እያየ ነው እዛ የሆነ ሰውዬ ምን አደረገ? ካሜራ ቀረጸ። ቪዲዮ ቀረጸና ስልካችን አፋልቆ ምን አደረገ? ደወለል የቪዲዮ ጋርቻው አለው። የልጅ ሃይማኖት አስገድዳቸው ልታስቀይሩት ብላችሁ ቪዲዮ አወጣው አለው፣ ሚዲያ ላይ ማለት ነው። ከዛ ዋው ገረመኝ። በዚህ ፍጥነት እንደዚህ ተሰጫል። ግን ልቀቀው አልኩት ችግር የለው፣ ምንለቀው ፣ ምክንያቱም ልባችን ያው ሌላ ነገር ሊሆን አቃለ። እኔ ራሴ ኦርቶዶክስ ሆኜ የትንሹ ልጅ አስቀየረ ልባችን። ከዛ ግን ቪዲዮግራፈሪ አሮራተውና ከዛ ያዘው እንዳይጠፋ ማለት ነው። የሆነች ካፌ ምሪንዳ ምናምን የሚጠጣ እዛ እንዲጠብቀን አደረገን ከሰዎቹ ጋር። ከዛ እኛ ገባን ማለት ነው። ወደ ዩ ስንገባ ሁለቱም ልጆች ብቻ ነበሩ። እነሱም ኦልሬዲ ተረዱት መሰለኝ አልጠየቁም፣ ስለ ሶስተኛ ልጅ። ይህ ለምሳሌ ልጁ ካልፈለገ ማስገድ አልፈለገም ከዛ በኋላ ለሁለቱም ልጆች እንግዲህ የአንድ ዓመት የቤት ኪራይ ተሸፈነላቸው ማለት ነው። በቃ ፍላጎት ያሆኑ እኔ እሷ ነበረች። ከዛ በኋላ የሚቆም ቆም ብዬ ልጁ ነው ካልፈለግከውን ይመት መንገድ ነበረበት። ሜቢ አላመንከኝም፣ ለዛ ኔሮወድከው ከዛ አስረዳሁት እ እንዲተቃቀፉ አረኩኝ ሶስቱ ልጆች ከዛ ምናልኩት ከፈለግ አሁን ያው ሁላችን ሄደን ቤተክርስቲያን የፈለ መድኃኒዓለም ያለን እና ያ ነገር በጣም